እሺ ዛሬ ስልክ ደውለን የሚሆን ሲደወልልን ንግግሩን እንዴት መቅዳት እንችላለን? የምትል የሚለውን አንድ ቀለል ያለች ሴቲንግ ነው ማሳያችሁ። ወደ ቪዲዮ ከመግባታችን በፊት ቤቱን ፎሎ በማድረግ እንድትጀምሩ ጠይቃችኋለሁ። ቤተሰቦች የዚህ ቤት ፎሎወር መሆናችሁ ወይም ሰብስክራይበር መሆናችሁ ምንድን ነው የሚጠቅማችሁ? ይሄ የቴክኖሎጂ አልጎሪዝም እናንተ የእኛ ፎሎወር ወይም ሰብስክራይበር ከሆናችሁ ቤተሰብ ናቸው ብሎ ስለሚያስብ በቅድሚያ የምንለቃቸውን መረጃዎች ወደ እናንተ ጋር ነው የሚልካቸው። ስለዚህ ልክ ስልካቸውን ስከፍቱ እንደዚህ ያለ ጠቃሚ የሆነ መረጃ ታገኛላችሁ ማለት ነው። ሰው ፎሎ በማድረግ ጀምሩ። ታንኪ ቤተሰቦች። እዚህ ጋር ያሉትን ስቴፖች እንከተላለን። ወደ ቪዲዮ እንግባ። እሺ ምንድን ነው የምናደርገው? እዚች ጋ ወደ ስልካችን ላይ ሄደን የመደወያ ስልክ የመደወያ አፕዋን ይችን የመደወያ አፕዋን እሷን እንጫናለን። እሷን ስንጫን እዚች ጋር ሶስት ነጠብጣቡ ይመጣል። እነዚህ ሶስት ነጠብጣቦች ይመጣሉ። እሱን እንነካለን። እሱን ስንነካ ሴቲንግ ሚል ይመጣል እዚህ ጋር እሱን ጋር እንገባለን። ከዛ በኋላ ሪከርድ ኮልስ ምትል ትመጣለች። ሪከርድ ኮልስ ይችኛዋል፣ እሷን እንጫናታለን። ከዛ በኋላ አውቶ ሪከርድ ኮልስ ምትላለች እቺ፣ እሷን ኦን እናረጋታለን። ከዚህ በኋላ ስልክ ሲደወልልን ምን ጊዜም ሰው ስልክ ሲደውልን ምሆነም እኛም ደውለን የሚሆን ንግግሩን መቅዳት እንችላለን ማለት ነው። ሶ የዛሬው እንግዲህ መረጃ ይሄንን ይመስላል። እንግዲህ በመግቢያ ላይ እንዳልኩት ይሄንን ቤት ፎሎ በማድረግ ላይክ ኮሜንት፣ ደግሞ ጻፉበት፣ እንትን ፋቨራይት አድርጉት። ምክንያቱም ደግማችሁ የምታገኙት ይህንን እንትን ስልካችሁ ላይ ሴፍ ስታደርጉት ነው። እና ፋቨራይት አድርጉት፣ ሴፍ አድርጉት። እንግዲህ ሁል ጊዜ እንደምለው ሌላ ሌላም ጥቅም ይሰጣችኋል። ይሄ ቻናል የቲክቶክ ፎሎወር ማሳደግ የምትፈልጉ ሰዎች አካውንታችሁ፣ የቲክቶክ አካውንታችሁ እንዲያድጉላችሁ የምትፈልጉ ሰዎች ምንጊዜም እኛ ላይቭ ላይ ስንሆን መምጣት ትችላላችሁ። እኛ ላይቭ ላይ ስንሆን ከመጣችሁ የቲክቶክ አካውንታችሁን እናሳድግላችኋለን ማለት ነው። ፎሎወራችሁን እንዴት ነው የምናደርገው? እዛው ስትመጡ ታዩታላችሁ። እርስ በርስ ነው ፎሎ የምንደራረገው። ገንዘብ አንጠይቅም። ዝም ብለን ብቻ እንመጣለን። አካውንታችንን በየቀኑ ጠዋትም ማታም፣ ሁልጊዜ ጊዜ እናሳድጋለን ማለት ነው። እኛ ኦንላይን ላይ ስንሆን እቺ የፕሮፋይል ፎቶዋችን ላይ ላይ በምትል ቀይ ትበራለች። እሷን ተጭናችሁ መምጣት ብቻ ነው የሚጠበቅባችሁ። ከዛ በኋላ እዛ ጋር አብረን ነው የምንሰራው። ሶ ቤተሰብ ናችሁ። ከዚህ በኋላ ፎሎ ሳታደረጉ እንዳታልፉ። ሪፖስት እና ሼር አርጉት ይህን ቪዲዮ፣ ሌሎች ሰዎችም እንደዚሁ ይጠቀሙ። ታንኪ እኛም ደግሞ ቻናሉ እንዲያድግና ሞራልም ይሆነናል። እንደዛ እንድታረቁ ጠይቃችኋለሁ። የዛሬውም እዚህ ላይ ይበቃናል። ቻው